የጫት ኮንትሮባንድ እየጨመረ በህጋዊ መንገድ የሚመጣው ምንዛሪ የቀነሰ መሆኑ በፓርላማ ተነገረ። ህንድ ከፓኪስታን ሊቃጣ የሚችልን ጥቃት ለመቀነስ እስከ ቅዳሜ ድረስ 21 ኤርፖርቶቿ ተዘግተው እንዲቆዩ ወስናለች። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋ እና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች ግለሰቦችና ድርጅቶች ላይ ምርመራ እያደረገ እንደሚገኝ አስታወቀ። ባለስልጣኑ በግለሰቦቹና በድርጅቶቹ ላይ ምርመራ መጀመሩን የገለጸው በህገ ወጥ መንገድ ሰነድ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበር የሚል ቅሬታዎችን በመቅረባቸውም መሆኑን ገልጿል። ምርመራዎች የሚደረጉት በኢፌድሪ ህገ መንግስት የመስማት መብት መርህ መሰረት ሲሆን በህገ መንግስቱም ሆነ በሌሎች ህጎች የተሰጡ መብቶችና ጥበቃዎች በሙሉ ይከበራሉ ብሏል። የኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ስራ ክፍፍል ከማቋቋምን በዘለለ ከፍትህ ሚኒስቴር፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነት አገልግሎትና ከፌዴራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ የማስከበር የቴክኒክ ግብረ ኃይል እንዲቋቋም መደረጉን አስታውሰዋል። በመሆኑም ግለሰቦችና ድርጅቶች ከካፒታል ገበያ ጋር ተያያዥ የሆኑ እንቅስቃሴዎች ላይ ሲሳተፉ ተገቢ የሆኑ ጥንቃቄዎችን እንዲያደርጉ ትናንት ባወጣው መግለጫ አሳስበዋል። በተጨማሪም ህብረተሰቡ ፍቃድ አግኝተናል በሚል የሚንቀሳቀሱ ወይም የሚያስተዋውቁ ግለሰቦችና ድርጅቶች ጋር ከመዋዋልና ገንዘብ ከመክፈሉ በፊት ፍቃድ የተሰጣቸው መሆን አለመሆኑን ከባለስልጣኑ እንዲያረጋግጥ አስጠንቅቀዋል። እንዲሁም ፍቃድ ሳይሰጣቸው የካፒታል ገበያ አገልግሎት የሚሰጡ ለመስጠት የሚንቀሳቀሱና በማንኛውም ሚዲያ የሚያስተዋውቁ ግለሰቦችና ድርጅቶች ላይ ባለስልጣኑ ተገቢውን እርምጃ እንደሚወስድ አሳስበዋል። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተባለ። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻ ከፋብሪካ በሚወጡ መርዛማ ኬሚካሎች ወይም ጽዳጆች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ ይህን ያስታወቀው የዘጠኝ ወር የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት ነው። ከአስራ ስድስት ተቋማት ጋር ላለፉ ዘጠኝ ወራት የተሰሩ ስራዎችና የታዩ ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይ የተለያዩ አስተያየቶች ተሰጥተዋል። በአየር ብክለት በከተማዋ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደ ወለ ጊዮርጊስ በአዲስ አበባ ወንዞች ዳርቻ የሚበቅሉ አትክልቶች ሙሉ በሙሉ የተመረዙ ናቸው ሲሉ ተናግረዋል። ዘገባው የሪፖርተር ነው። ባለስልጣኑ አዲስ ለተመረጠው የትግራይ ልማት ማህበር የሥራ አመራር ቦርድ እውቅና እንደማይሰጥ አስታወቀ። የትግራይ ልማት ማህበር ከሚያዝያ 17 ቀን እስከ 19 2017 ዓ.ም ድረስ በመቀለ ከተማ ባካሄደ 12ኛ ጠቅላላ ጉባኤ የተመረጡ የስራ አመራር ቦርድ አባላትን እውቅና እንደማይሰጥ የሲቪል ማህበራት ድርጅቶች ባለስልጣን አስታውቋል። በምክንያትነት ካስቀመጣቸው ጉዳዮች መካከል የፖለቲካ ፓርቲ ተወካዮች ጥሪ ተደርጎላቸው በድምጽ ሰጪ ጉባኤተኝነት መሳተፍ የሚለው ይገኝበታል። ነባሮቹ የቦርድ አመራሮች በባለስልጣኑ በኩል እውቅና ያላቸው ስለሆነ ማህበሩን የመምራትና የመስተዳደር ስራን እንዲያከናውኑ አሳስበዋል። በመሆኑም የስራ አመራር ቦርድ ምርጫ የሚስተካከሉ ነገሮች ተስተካክለው ለሌላ ጊዜ እንዲካሄድ አቅጣጫ መሰጠቱን የጠቆሙ ባለስልጣኑ ከዚህ ጉዳይ ጋር በተያያዘ የሚከናወኑ ተግባራት በባለስልጣኑ እውቅና የሌላቸው መሆኑን ሚያዝያ 28 ቀን 2017 ዓ ም ይፋ ባደረገው ደብዳቤ አስታውቀዋል። የጫት ኮንትሮባንድ እየጨመረ በህጋዊ መንገድ የሚመጣው ምንዛሪ እየቀነሰ መሆኑ በፓርላማ ተነገረ። ጅቡቲና ሶማሊያ የኢትዮጵያን ጫት ግብይት እያተራመሱ ነው ሲል የጉምሩክ ኮሚሽን ከሷል። የህዝብ ተወካዮች ምክር ቤት በኮንትሮባንድ የሚወጣው የጫት መጠን ሲንር በህጋዊ መንገድ ከሚላከው የሚገኘው የውጭ ምንዛሪ ከጊዜ ወደ ጊዜ እየቀነሰ ነው ብሏል። ምክር ቤቱ ባካሄደው መደበኛ ጉባኤ የገቢዎች ሚኒስቴርን የዘጠኝ ወራት እቅድ አፈጻጸም ሲገመግም ነው ይህን የገለጸው። የገቢዎች ሚኒስቴርን በሚመለከተው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የተዘጋጀውን ጥያቄ ያቀረቡት የኮሚቴው አባል አቶ ደበበ አድማሱ የጫት ምርት በህገወጥ ወጥ መንገድ ወደ ውጭ ሲላክ እየተያዘ ያለው መጠን ከፍተኛ መሆኑን ተናግረዋል። በውጭ ንግድ ኮንትሮባንድ ከሚያዙ ሸቀጦች ከፍተኛውን ድርሻ የሚይዘው ጫት መሆኑን ተመላክተዋል። ህንድ ከፓኪስታን ሊቃጣ የሚችልን ጥቃት ለመቀነስ እስከ ቅዳሜ ድረስ 21 ኤርፖርቶቿ ተዘግተው እንዲቆዩ ወስናለች። የፓኪስታኑ ጠቅላይ ሚኒስትር ሀገራቸው ከህንድ ጥቃት ከተፈጸመባት በኋላ ጥቃቱን በማውገዝ ወሳኝ እርምጃ እንደሚወሰድ ተናግረዋል። የፓኪስታኑ ወታደራዊ ኃይል ከህንድ የተፈጸመ ጥቃት የሞቱ ንጹሐን ሰዎች ቁጥር 31 ስለመድረሱ ገልጿል። ህንድ ፓኪስታን የአጻፋ እርምጃ እንደምትወስድ ከተናገረች በኋላ ህንድ ኤርፖርቶቿን የዘጋጅ ሲሆን ወደ ኤርፖርቶቹ ከጸጥታና ደህንነት ኃይሎች በስተቀር ማንም እንዳይሄድ ተደርጓል። በተጨማሪም ህንድና ፓኪስታን የይገባኛል ጥያቄ በሚያነሱባቸው የካሽሜር ግዛት ትናንት ሀገራቱ የተኩስ ልውውጥ እንዳደረጉ ተዘግበዋል። ፓኪስታን ከህንድ ጥቃት በኋላ ዘግታ የነበረውን የአየር ክልል ዳግም የከፈተች ሲሆን የህንድ አምስት የጦር ጀቶች መታመጣለን ገልጻለች። የፓኪስታን መከላከያ ሚኒስትር እኛ ሙሉ ለሙሉ ወደ ጦርነት መግባት አንፈልግም በህንድ ያለው ወታደራዊ ቦታ ወይም ንጹሐንን ማጥቃት አንፈልግም፣ ሲሉ፣ ህንድ አሜሪካንን ጨምሮ አለም አቀፉ ማህበረሰብ በፓኪስታን አሸባሪዎችን ከመደገፍ እንድትታቀብ ጠይቃለች። ለዕለቱ የያዝናቸውን መረጃዎች በዚሁ ይፈጽመናል። አብራችሁ ስለቆያችሁ እናመሰግናለን። መልካም ምሽት።